ሰላም ሰላም፣ የጉንሻ ቲቪ ቻናል ተከታታዮች በሙሉ እንደምን አላችሁ? ከኛ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምና ጤና እያድልልን፣ በያላችሁበት ቸርቆዩልን። ዛሬ ቤተሰቦችን እኒህ ሁለት ሀብታምና በስቴ በድጋሚ መጥተውላችኋል ማለት ነው። ሰላም ሰላም፣ የጉንሻ ቲቪ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ከኛ ጋር ወደ ሰላም እግዚአብሔር ይመስገን። ብርቴ ሰላም ትበልና ወደ ቪዲዮ እንሄዳለን። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እንዴት ቆያችሁ እና ቤተሰቦቻችን እናንተን ዘና ፈታ የሚያደርግ ቪዲዮ ነው ይዤላችሁ የመጣችሁት የመጣሁት በባለፈው በጣም እንደወደዳችኋቸው ኮሜንት ላይ፣ እንዲሁም በውስጥ ስታሳውቁ የነበረ ደግመሽ አንጭሌ ስትሉ ነበረ ማለት ነው። ቤተሰቦች በትእዛዛችሁ መሰረት ይዤላችሁ መጥቻለሁ። እስኪ እናንተን ከጭንቀት ከብዙ ነገር ወጣ ለማድረግ ነው። እስኪ ዘና ፈታ የሚያደርግ ቪዲዮ ነው ይዤላችሁ የመጣሁት። እስኪ ቤተሰቦች ይህንን ቪዲዮ ከወደዳችሁ ሰብስክራይብ በማድረግ የጉኒሻ ቲዩብ ቻናል ቤተሰብ ትሆናላችሁ። እስ እስኪ ወደ ቪዲዮ እስኪ አሁን ብርቴ ጥያቄዎችን ጠይቅሻለሁ፣ በመጀመሪያ ከዛ ቀጥዬ ሀብታም ማለት ነው። እንግዲህ ቤተሰቦቻችን ጥያቄው ተጀምሯል ማለት ነው። የመጀመሪያ ተጠያቂ ብርቴ ነች። ዘና እንደምትሉበት አልጠራጠርም። እስኪ ብርቴ ዋትስ ኬሚስትሪ አይዶኖ ምንድን ነው? ዋትስ ኬሚስትሪ እኮ ነው ያልኩሽ

ኬሚስትሪ ኢዝ ብራንች ኦፍ ናቹራል ሳይንስ ዊች ስተዲስ አባውት ጄኔራል ካራክተሪስቲክስ ፕሮፐርቲስ ኦፍ ሰብስታንስ በጣም መልሰዋለች ማለት ነው። እስኪ ብርቴ ቤተሰቦች አሁን ላይ ከፍቷቸው ደብሯቸው ሊሆን ይችላልና እስኪ ስቀሽ አስቂያቸው።

እስኪ ጠይቅ ያታብታም ብርቴንዬ፣ ጠይቅሽ። እሺ ራሴን በራሴ በይ። ራሴን በራሴ ካላቆለባበስኩት ወይኔ ልበልልሽ እና ራሴን በራሴ ካላቆለባበስኩት ማን ያቆለባብስልኛል በራሴ እናንተ በውሉ በውሉ በነገራችን ላይ ቤተሰቦችን በኮሜንት ይህንን ንግግር ጻፉልን። ታውቆታላችሁ ወይስ አታውቁበት? በራሴ ካላቆላባበስኩት ማን ያቆላባብስ ራሴ በራሴ ካላቆላለበስኩት ማን ያቆላብሉ። አልቻለችበትም ሀብታም ፉድ ስላልሻት ፉድ ደግሞ ምግብ መሆኑን አይታ ነው። ለሆዶ ያወቀኝ ሀብታም ኋት ኢዝ ዩር ነም ማይ ኔም ኢዝ ግሬድ አር ዩ ናይን ግሬድ ዘጠነኛ ክፍል ነሽ? ኋት ኢዝ ፌቨራዊ ሰብጀክት ስፖርት አላለኝ። ብርቴ ዋት ኢዝ ፌቨራይት ሰብጀክት? አሻንጉሊትና። ሰብጀክት የምትወጁ ትምህርት እኮ ነው ያልኩሽ። የምወደው ትምህርት የምወደው ትምህርት የሆነ ነበረ ገጠር ገጠር የምንጫወተው ትምህርት ስለነበር አመት የስቃን ማርያምን የምትወጁ ትምህርት ሂሳብ ነው፣ አማርኛ ነው፣ እንግሊዝኛ ነው፣ ኬሚስትሪ ነው፣ ባዮሎጂ ነው? እስኪ የምትወጁ ትምህርት ሰብጀክቱ ምንድን ነው? በቃ ካፋ መገባው አይዶኖ ናት። ኔ ስፖርትና አማርኛ አማርኛ አማርኛ በነገራችን ላይ በጣም ከባድ ትምህርት ነው። እንደዚህ ሲጠራው እስኪ ጠቋሚ መስተምር የምንላቸው ምንየምናቸው ጠቋሚ መስተምር የምላቸውጠቋሚ መስተአምር በጣም ፋስት የሆነ ቅንጭላት ነው ያለት፣ በነገራችን ላይ ጠቋሚ መስተአምር የምንላቸው ያ፣ ያቺ፣ ይህ፣ እነዛ የምንላቸው ናቸው። እሺ፣ በጣም አያያዥ የምንላቸው ቃላቶች ምን ምን ናቸው? እስኪ ስለዚህ እዋ እነዛ እዋ ነገር ግን እዋ ወዘተራ እዋ አያያዥ የምንላቸው አረፍተ ነገሮች አማርኛ ላይ ተምራችሁ ከሆነ እነዚህ ነገር ግን፣ ምክንያቱም፣ ስለዚህ የሚሉት ናቸው ማለት ነው። ተይ ተይ ያገሬ ልጅ

የሆነ ድግስ ምናምን ሲሆን ተዘክሮ የሚዘፈነው ዘፈን ምንድን ነው? የሚዘፈነው ዘፈን የሚዘፈነው ዘፈን አሁዬ ነው የሚዘፈነው። አሁዬ አሁዬ ብቻ። ከዚ እስኪ ትንሽ አሁዬን አሁዬ ስልሽ መጣ ሆኖልሽ ላለህ አሁዬን ብለህ ብለህ መጣ

ሳመጣብን ቶረንት ልበል እና አሁን የሚዘፍን ነው።

ይሄን ሬሳው ምናምን ቢወጣ ወጥቶ ሴት ልጅዋ ብድን ነገር ወይ እብዱስ እብዱሳት ሆን ሁሉ ሴት እንደዛ ነው። እሱ ሲሄድበት ከባላቸው ከመሞት እሱ ሲሞትባቸው ሰው ሲሞት ወየው ነው ወየው ትላለች። አሁን ለምሳሌ አንድ ሰው ከላይ ቦታን ዘበሽ ምናምን ከተባለች ከኛ ከራያ ሲሆን ፀጉሯን ትነጫለች፣ ፊቷን ትነጫለች ምናምን። በነገራችን ላይ ቤተሰቦቻችን ማለት ነው። ሳቁ ይቆየልና ይሄ ነገር ቢቀርብ ቢቀርልንስ። አሁን እንደምሳሌ ቤተሰብ ሞተ ሲባል ምናምን አንዴ ሲል ስትረዳው ፀጉሯን ትነጫለች፣ ፊት ትነጫለች፣ ተለፈዋለች ምናምን ትላጫለች። ይሄ እንደባህል ነው የሚቆጥረው ይራያል በነገራችን ላይ እኮ ይሄ የራያ ሕዝብ ብቻ ነው የሚጠቀመው እንጂ ወደ ከተማ ምትገቡ ይሄ ባህል ቀርቷል። በሆነ ለለስ ሲቀበር ጥቁር ልብስ ይለበሳል። ከዛ በኋላ ለትንሽ ቀን ነው እንጂ ይሄ ፀጉር መንጨት ምናምን ፊት መንጨት ነገር ምናምን በእናታችሁ ይቅር እና ይሄ ለኛ መኮለለት ይች ለፍሮድድ ለወደፊት ሀገር ተረካቢም እየተላለፈ ነውና ይሄ ነገር ታስቦበት ትላልቅ ሰው ቢያወራበት እላለሁ። እና ወደ ቢሮ እንመለስ እና እንደዛ ነው እና በዚህ ሰዎች ሀፍታ ያለችው እውነቷ ነው። እንደዚህ በእርግጥ ሀዘን ከባድ ነው፣ ግን ይህ ጸጉር መንጨት ነገር ቢቀር ላለው በእንዳላችሁ ብርቴን ሀዘኑ ከባድ እንደሆነ እናውቃለን። እና እንግዲህ ብቻ ወደ ቪዲዮች አስምሩበት፣ ግን ይህን ነገር ሰብስክራይቡ እንዳትረሱ እሺ፣ ብርት

ሀበሻ ይመስሉ ቅላታቸው ሌላ ናቸው ምናምን ለምትሉት ማለት ነው። እኛ ኢትዮጵያዊ ነን የጠራንን ማለት ነው ኢትዮጵያዊ ነን። የእሷ እሷም ኢትዮጵያዊ ናት፣ እኔም ኢትዮጵያዊ ነኝ። ከቡኒ ቶ የቀረቡትን ሁላቸውም ኢትዮጵያዊ ነን። ቀይ የምትሉት ያው ካላይ ቤት ስለማንወጣ ነው እንጂ የብርቴም ደግሞ ጸጉሯ ነው በነገራችን ላይ እንዴት እናሳያችሁ እና የራሷ ጸጉር ነው። እስኪ ብርቴ ተናገር እስኪ። ቤተሰቦች፣ ጉኒሻ ይዘሻቸው የምትመጪው ኢትዮጵያዊ አይደሉም እያሉ ነው። እና እስኪ ማንነትሽን አስታወቂያቸው። ቀጥ ብና፣ ኢትዮጵያዊ ነሽ። እሺ፣ ቅላት ሻንች ነው፣ ጸጉር ሻንች ነው። ስለዚህ ቤተሰቦች፣ አብራነት ስለምትኖር ሁሉ ነገራችን የራሳችን ነው ማለት ነው። እግዚአብሔር ይመስገን፣ ከድንቀ ድንቋ ኢትዮጵያዊ ነን ማለት ነው። እኛ በነገራችን ላይ በኛ ቤት ፎርጅን ነገር ሁሉም ነገር ኦሪጂናል ነው ማለት ነው። ፎርጅል ነገር የለምነእስኪ እንግሊዝኛ ወሩ ቤተሰቦችን ዘና ለማድረግ እርስ በርሳችሁማሄር ምንድን ነው አንችን ቅድም ኦልፍ ኦሪጅን ነገር የለም። ጆሮ አሁን በእንግሊዘኛ ምንድን ነው የሚባለው? ካት፣ ቤተሰቦች አስቡ። ጆሮ በእንግሊዘኛ ምንድን ነው አልኳት ካት እናንተ እስካሁን እኔ ከሄድኩ ጀምሮ ቪዲዮ ሰርታችኋል ትንሽ ነው የሰራነው ሰርታችኋል እሺ ቤተሰቦችን ሰላም በቀጣይ ቪዲዮ እንገናኝ ምናች ምንብላችሁ ሰላም ብሏቸው እሺ በቃ ቤተሰቦቻችን ደህና ደህና ሆኑ ደህና ሰንብቶ የሰራነውን ቪዲዮ ከተመቻችሁ ድጋሚ እንመጣለን በነገራችን ላይ ቪው የለውምና ቪውን ጨምሩ ሰብስክራይብ አድርጓት ሰብስክራይብዎን ከፍ አድርጉላችሁ ነው በኔ የሆንባችሁ ከፍ አድርጉት በድጋሚ እንመጣለን ደህና ሰንብቱ እና እንደዛ ነው ቤተሰቦቻችን፣ ደህና ሆኖ ደህና ክረሙ ምናምን፣ እንደዛ ነው ይትከሙ። ይው ታይም ነው ፈስ ነጃቸዋለ። ቤተሰቦቻችን ምን እንደሰሩ አላውቅም። እኔም ከእናንተ ጋር ነው ኮሌታውን ቪዲዮ የማየው ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንወዳችኋለን። ኧረ በልኩ ሆኖ ምንድን ነው እየሆናችሁ እናንተ? አጂ ሆኖ እና ቤተሰቦቻችን ከወደዳችሁን ተመልሰን እንመጣለን ማለት ነው። ባይ